በጣም ብዙ ሰዎች አላችሁ የምትወዱኝ፣ ግን አንዳንድ ሰዎች ደግሞ በጣም እንደምትወዱኝ አርጋችሁ እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ጋር ሪስክ ስላለ እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን፣ የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር፣ አይደለ? አዎ፣ በጣም ብዙ የምናቀው ውስጥ ነገሮች ብዙ እኔ እና የሚል ለማለያየት ሰው እንኳን ተቀጥሯል። አዎ፣ የምሬ ነው ምላችሁ። እኛ አሁን ምናችን ነው እንደው የቱ ጋ ደርሰን ነው ክፉ ነገር አድርገን እኛን ለማለያየት፣ ከዛ እኛ ተለያይተን ምንድነው ጥቅሙ ብዬ ሳስብ የምር ግን፣ የዛን ጊዜ ይህን ነገር ስሰማ በጣም ነው ልብ የተሰበረው እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበር፣ እና የአዲስ ነገር ማለት ነው? ማታ እንቅልፍ አላስተኛኝም ነው። ለበቃ አሁን ንገራቸው። ሰላም ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬ ብዬላችኋለሁ ማለት ነው። ትናንትና በሚፍታ ቤት ነበርን። ዛሬ ደግሞ በራሴ ቤት ብቅ ብያለሁ ማለት ነው። እና ውድ ቤተሰቦች፣ ትናንት ያው በሚፍታ ቤት ብርኬ አንድ ነገር ተናግሮ ነበረ። ወደሱ እሱ ከመምጣቴ በፊት ግን እስኪ ስለ ብርኬ ትንሽ ነገር ላውራ። ያው ሰሞኑን መኪና ገዝተናል ገዝተናል እና በጣም ደስ ብሎኛል የምር ብሩኬ በጣም የህይወትህን አንድ እርምጃ ስለተራመድክ በጣም አስደስተኛል ያው ገዝተናል ያልኩት ያንተ ማለት የኔ ስለሆነ ነው ይህን ቪዲዮ በኋላ ስታየው ማለት ነው እና ስኬት ያስደስተኛል ሁሌም ደግሞ የምትፈልገውን ነገር እንድታገኝ ምኞቴ ነው የሁል ጊዜ ጸሎቴ ነው እና የህይወትህን አንድ እርምጃ ተራምደሃል ብዬ አስባለሁ ከዚህም በኋላ ደግሞ ገና ይቀጥላል በዚህ አይቆምም ሙሽዬንም እንደምታስደስታት የሁል ጊዜ ምኞትህን ፍላጎትህን እናትህን ማስደሰት ነውና እንደምታስደስታት እርግጠኛ ነኝ። እና ሁሉንም ስኬት እንድታሳካ ደግሞ እግዚአብሔር ከጎንህ ስላለ እግዚአብሔርን አመሰግነዋለሁ። የዚህ ስኬት ማንም አይደለም፣ የምር የሁሉም ድርሻ ባለቤት እግዚአብሔር ነው። እና ከዚህም በኋላ ደግሞ ብዙ ነገሮችን የምናይ ይሆናል፣ እግዚአብሔር ከፈቀደ። እና ያው ብሩኬ ያንተ ስኬት ማለት የእኔ ስኬት ነው፣ የእኔ ስኬት ደግሞ ያንተ ስኬት ነው እና ሁሌም ቢሆን በደስታህ እደሰታለሁ፣ በሐዘን አዝናለሁ። ሁሌም እንዲሳካልህ ደግሞ ሁሌም ጸሎቴ ነው። በጣም ደስ ብሎኛል ከምላችሁ በላይ የምር ይሄን ለመግለጽ በደንብ እድሉን አላገኘሁም ነበርና እስኪ ዛሬ ላውራ ብዬ ነው። አንድም ሌላው ደግሞ እንግዲህ ትናንት ብሩኬ በሚፍታ ቤት የተናገረውን ነገር ልጠይቀው ነው የመጣሁት ምን ብሎ ነበር መሰላችሁ? እግዚአብሔር ከፈቀደ በቅርቡ አዲስ ነገር ይኖራል አለ። ምን ለማለት ፈልጎ ነው? መኪና ገዛ? ከዛ ደግሞ ሌላ ምን አለ? እስኪ ያው የትኛውም ነገር ይደረስበታል። ግን ደግሞ ስኬትን የመሰለ ቤተሰብን ሰብን ማስደሰት የመሰለ የሆነ ያገኛችሁትን ነገር ቁም ነገር ላይ ማዋልን የመሰለ ነገር ምንም ነገር የለም። እና ምን አድርጎ ነው እስኪ እንጠይቀዋለን አብረን ምን እንደሆነ አላውቅም። ግን እስኪ አብረን እንጠይቀዋለን። በዛውም ማን መኪና እነድቶ ማን ይቀራል? መኪና መንዳት አስለምደኝ እለዋለሁ። ብዙም እኔ እንደሱ ፐርፌክት አይደለውም። እሱ ግን በጣም ጎበዝ ነው፣ ይምር። በጣም በቃ አስደስቶኛል። ብዙ ጊዜ እንደውም ስቶሪ ምናም እያደረኩኝ ነበረ እና በጣም አስደስቶኛል። ጎበዝ ነው በጣም ይችላል። እና እኔ ደግሞ እስኪ ዛሬ እነዳለው ማለት ነው እንግዲህ ፈጣሪ ጠብቀኝ እምቢ አይለኝም ብዬ ተስፋ አደርጋለሁ ምክንያቱም የመጀመሪያ ነው እና እስኪ እሞክራለሁ። ይከብደኛል ብዬ አላስብም፣ ግን ያው እሞክራለሁ። ሌላ ቦታ እንትን ባልልም፣ ግን እስኪ ቢያንስ ልሞክር ብዬ ነው። እና የኔ ውድ ቤተሰቦች እንግዲህ ይሄን ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አብረውነታችሁን አሳዩኝ። ሌላው ደግሞ ላወራችሁ የምፈልገው ነገር እኔ እኔና ብሩኬ መሃል ምንም ነገር የለም። ምንም ነገር የለም ማለት ብሩኬም እኔም እሱ በእኔ ስኬት ይደሰታል፣ እኔ በእሱ ስኬት እደሰታለሁ። እኔና ብሩኬ ያው እንዳያችሁት አብረን ነው ከስር ከመሰረቱ የመጣ ነው። እንደዚህ አይነት ክፍተት በመሀላችን የለም። ግን አብዛኞቻችሁ ብዙ ነገር እያወራችሁ ነው። እኔን ከመውደድም ሊሆን ይችላል እሱን ከመውደድም ሊሆን ይችላል። መሀል ላይ ደግሞ የሆነ በራሳችሁ መላምት እየፈጠራችሁ ብዙ ነገር የምትሉ ሰዎች አላችሁና እኔና ብሩኬ መሀል ሌላ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ምክንያቱም የሱ ማለት የኔ ነው መጀመሪያ ላይ እንዳወራውት ማለት ነው። እና አላቅም፣ የሆነ ያልገባኝ ነገር አለ ያልተረዳውት ነገር አለ። ብዙ ነገር እያየሁኝ ነው። ምን ለማድረግ እየተሞከረ እንደሆነ አላቅም። ስለምትወዱኝ ሊሆን ይችላል፣ ወይም ደግሞ አይታወቅም። እንደዚህ አይነት መውደድ አለ ብዬ አላስብ። ምክንያቱም እኔ እና እሱ የመጣ ነው ከስር ከመሰረቱ አብረን ስለሆነ የእሱ ደስታ የእኔ እንደማለት ነው፣ የእኔ ደግሞ የእሱ ደስታ ነው ሶ የእሱ ነገር የእኔ ነው ማለት ነው እና እኔ እንጃ፣ እኔ ደስታ ያስደስተኛል። እናንተ በየትኛው መንገድ አስባችሁት ይሁን አላቅም። እኔ ያላሰብኩትን ነገር ጭራሽ እንትን እያላችሁ እያወራችሁ ወይም ደግሞ ብዙ ነገር እየፖሰታችሁ ብሩኬ እንዲሰማው ለማድረግ የምትሞክሩ ሰዎች ብሩኬ አይሰማውም። ምክንያቱም መጀመሪያ መኪና እንደገዛ እንኳን ማንንም አይደለም ለቤተሰብ እንኳን ሳይናገር ለእኔ ነው የተናገረው እና አላቅም ምን ለማድረግ እየሞከራችሁ እንደሆነ ወይም እንዴት አስባችሁት እንዴት ተረድታችሁት እንደሆነ አላቅም። ግን ሰው ያላሰበውን እያሰባችሁ መሀላችን ላይ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ሌላው ደግሞ ቻናልሽ ቪዲዮ ስሪበት ስሪበት ስሪበት የምትሉ ሰዎች አላችሁ። ቪዲዮ እየሰራው እየለቀቅኩ ነው። ከዚህ በላይ እንግዲህ ምንም ማድረግ አልችልም። ያው እሱ ጋር ቪዲዮ እንደሚለቀቅ እኔም ጋር ይለቀቃል። እንዳያችሁት ማለትም እኔ ስለቅ በነገልቶ ደግሞ እሱ ይለቃል። አንድ ለሱ አንድ ለእኔ እያደረግን ነው የምንሰራው። ምንም ክፍተት የለም በመሃላችንና፣ ቪዲዮ ስሪበት ምናም የምትሉ ሰዎች አላችሁ፣ እየሰራውበት ነው። ከመታየት እንግዲህ የቪዲዮ ድርሻ ነው። ሁሉም እንደ ተጻፈለት ነው የሚኖረው። ገብቷችኋል። ሁሉም እንደ ተባለለት፣ ፈጣሪ እንዳስቀመጠለት፣ እግዚአብሔር እንዳዘዘለት ነው የሚኖረው። እኔ ምንም ያላሰብኩትን ነገር እናንተ ባታስቡ ማለት አላቅም። በጣም ብዙ ሰዎች አላችሁ የምትወዱኝ። ግን አንዳንድ ሰዎች ደግሞ በጣም እንደምትወዱኝ አድርጋችሁ እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ጋር ሪስክ ስላለው ማለት ነው እንደዚህ አይነት ነገር ወይም ደግሞ ብሩኬ እንዲሰማው ስለሚያደርግ ይህ ነገር ማብራራው፣ ያው በአብዛኞቻችሁ የማታውቁ ሰዎች ስላላችሁ ለእናንተም ለማሳወቅ ነው። ሁላችንም የራሳችን አስተያየት አለን፣ የራሳችን መላምቶች ይኖሩናል። ግን እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። የሁለታችንም ስኬት እንደሚያስደስተው ሰው ብትሆኑ በጣም ደስ ይለኛል። ምክንያቱም የሆነ ነገር በተፈጠረ ቁጥር ሀይ ሚስ እኔ የሆነ ነገር ላይ ሲሆን፣ በነገራችን ላይ ይሄን ማወራው ነገ ዛሬ ብሩኬ ላይ እየደረሰ እጣ ነገ እኔ ላይ እንደማይደርስ በምን እርግጠኛ ነኝ? ምክንያቱም ነገ እኔ የሆነ ስኬት ላይ ብደርስ ካረገልኝ ሜቢ ቤት ብገዛው ደግሞ ከዚህ በፊት ብሩኬ ብዙ ነገር አድርጎልኛል። እንዳልተደረገለት ሰው መሆን አልፈልግም። በደንብ አድርጎልኛል። ምታውቁ ሰዎች ደግሞ ታውቃላችሁና። ይሄ ክፍተት ለመፍጠር ነው የሚመስለው በሁለታችን መሀል እና ከቻላችሁ እኔ በእግዚአብሔር ስም ነው የምለምናችሁ። እኔ እንደዚህ አይነት ነገር ወይም የሆነ ጭቅጭቅ ውስጥ የሚከት ወይም ደግሞ ሁለታችን መሀል አለመግባባት ክፍተቶችን የሚፈጥር ነገር ወይም ደግሞ ዞሮ ዞሮ እንደሚለያይ ሰው የሚያደርጉ አይነት አመለካከቶችን አይምሯችን ላይ ባታደርጉ በጣም ደስ ይለኛል። ምክንያቱም ብሩኬ ይሰማዋል፣ ስኬቱ ደግሞ ያስደስተኛል። እሱን ማወቅ አለባችሁ። እና ነገ እኔም ዛሬ እሱ መኪና ገዝቷል። ነገ እኔ ቤት ብገዛ ማን ያውቃል? አስባችሁታል? እንደዚህ አድርጋችሁ ብታስቡስ? ለምን እኔ ቤት ብገዛ ነገ ለሁለታችንም ሊሆን ይችላል፣ ለኔም ለብሩኬም። እሱ መኪና ገዛ፣ ለኔ ነው የጠቀመኝ መኪና መግዛቱ፣ ለኔ በጣም ነው የጠቀመኝ። ለምን እኔ የታክሲ የራይድ ማውጣውን ከሱ ጋር የምፈልገው ቦታ ያንቀሳቅሰኛል። እና ስኬቱ ለኔ ነው ለማንም አይደለም። የምትወዱኝ ሰዎች ፈጣሪ ከዚህ በላይ የእናንተን መውደድ አሁንም እንዲሰጠኝ ጸሎቴ ነው። የሰው መውደድ ስለሰጠኝ ነው እስከዛሬም የቆየሁት። ከዚህም በኋላ ደግሞ መውደዳችሁ፣ ፍቅራችሁ አይለይኝ ብዬ ጠይቃችኋለሁ። እናንተን ስለሰጠኝም እግዚአብሔርን አመሰግነዋለሁ። ስለምትወዱኝ፣ ስለምታከብሩኝ ፈጣሪ ያክብርልኝ። ግን ደግሞ ፍቅራችሁን የምትገልጹበት መውደዳችሁን የምትገልጹበት መንገድ እንደ መጀመሪያው ከአንድ አመት በፊት የነበረን የኔና የብሩኬ ኦዲንሶች ዛሬም እንድትኖሩ ፈልጋለሁኝ። አዲስ ኦዲየንስ እንዲኖረኝ አልፈልግም። ለምን የበፊቶቹ ሁለታችንን የሚያበረታቱ ሁለታችን ወደ ስኬት እንድንሄድ ፑሽ የሚያደርጉን ሰዎች፣ እነዛን ኦዲየንሶች ነው የምፈልገው። እና ሁሌም ቢሆን እንደዛ እንድትሆኑ በፍቅር ነው የምጠይቃችሁ። እና ብዙ አወራውባችሁ፣ በጣም ይቅርታ። በጣም ስለተሰማኝ ነው የምር። ለምን እኔ እኔ የተሰማኝ ስሜት ብሩኬም ሊሰማው ስለሚችል ነው ይሄንን የማወራው። ምክንያቱም እንዴ ስኬት ያስደስታቸውን ማለት ነው ብሎ እንዲያስብባችሁ እንዲሰማ እሱ በእናንተ ላይ የሆነ እንዲሰማውም አልፈልግም። ነገ ለሚያደርጋቸው ከነገ ወዲያ ለሚያደርጋቸው ነገሮች ደግሞ እንዲሳቀቅ አልፈልግም። በነፃነት ማድረግ የሚፈልገውን ሁሉ እንዲያደርግ እፈልጋለሁኝ። ና ስኬቱ የሚያስደስተን ሰዎች እንሁን። የሌላው ስኬት የእኛ ስኬት እንደሆነ አርገን የምንቆጥር ሰዎች እንድንሆን እፈልጋለሁ ሁላችንም። እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ወሬ ያበዛውባችሁ በጣም ይቅርታ። አሁን ብሩኬ እስኪመጣ እንጠብቀውና ከዛ መኪና እንነዳለን። በዛውም ደግሞ ትናንት ያወራውን ነገር አብረን ጠይቀውና እስኪ ይሄ የምስራች ምን ይሆን ቢነግረኝ በጣም ነው ደስ የሚለኝ። እና እስኪ እንግዲህ ብሩኬ እስኪመጣ እንጠብቅ።

ሰዎች ብሩክ ቆየብኝ። ምን ሆነ እንደሆነ አላቅም። ሊቀር ነው ወይስ ሊመጣ ነው? ምንድን ነው? ከየት ነው የሚመጣው? ቆየብኝ በጣም ቤተሰብ መጥቷል።

ሰላም እንዴት ነሽ? አለክ እስኪ ሰላም በላቸው። በደንብ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ቆይተሽ አስጨነከኝ። ቤተሰቦች እኮ ከዛ ሸኝቼ መከራ እኮ ነይዘ እንደምታስቡ አይደለም እንደምታስቡ

እንኳን ደህና መጣህ። ግን ተከበሩ፣ እንዴት ይከበራሉ? ተከበሩ፣ እንዴት ነህ? ግን ዛሬ አንተ አረፈድክ ከቀጠርኩ በኋላ ግን፣ መጀመሪያ ስለመጣ ደስ ብሎኛል። እንዴ አንቺ ጠርተሽ ይኔ ይቀራሉ ይኔ ይኔ ብዙ ጥያቄዎች አሉኝ። ኦ ንይ ወናት ብዙ ጥያቄዎች አሉኝ ዛሬ። ምን ምን አንደኛ ከመጀመሪያው ጀመሪና። አይ የመጀመሪያውን አንድ ዋና እንትን አለ፣ እሱ ጥያቄ አለኝ። እሱም በኋላ ምጠይቀ ይሆናል። ከዛ በፊት ግን ሰሞኑን አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቁም ያለውኝ፣ ግን ቲክቶክ ላይ የሚመጡልኝ ነገሮች እያየሁኝ ነበረ እና በውስጥ የሚላኩልኝን ነገሮች እያየው ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነው። እና እነሱን ነገሮች አንተ ማይተሃል ብዬ አስባለሁ። እና አይኔ ማውራት ስለማልፈልግ ታውቂኛ አይደል? ታውቂ ነው ዝም ያልኩት እንጂ አይ፣ ግን በታወራ ደስ ይለኛል። ለምን? እኔ የተሰማክ ነው የሚመስለኝ። እኔ አልሰማም። ለምን መሰለሽ? እንደ አዋ። አይ፣ አንዳንዴ እንዴት ብዬሽ ላስረዳሽ፣ የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደሆነ ልክ ነሽ። ገብቼሽ ከሆነ አሉ። ሲሪየስ የምሬ ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም፣ ግን ዝም ብዬ ነው ያለፍኩት። ያው እኔ እና አንቺ መሃል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም፣ እንጂ ሰው ተቀጥሮም ነበር አይደለም። አዎ በጣም ብዙ ምናቀበው ውስጥ ነገሮች እኔ እና የሚል ለማለያየት ሰው እንኳን ተቀጥሯል። አዎ የምሬ ነው መላችሁ ሰው ተቀጥሮብን እኛውስ ገብቶ ምናምን ትላልቅ ሰው ሆነው ግን ይህንን ነገር እኔ ራሱ በቃ ማለት ቅድም እያወራው ነበረ መግቢያ ላይ እና መናገር ፈልጌ ግን በቃ ዝም አልኩኝ። ታውቃለህ ማለት የሰማሁኝ ቀን በጣም ነው ልጎት ነበሩ እንትንን ብርቱ ነን እኛ ብርቱ ነን እና ከዛ ሰው ነው የሰማ ነው ነገሩ ነው ከተቀጠረው ሰው ማለት ነው ማለት በቃ ምን በገር አይነት ሰዎች አይደለንም ምን አስቀና ሰዎች ነን እና የምሬ ነው ምላችሁ አልቻ በቃ እኛን እንደዛ ማድረግ አልቻለም። የተቀጠረው ሰው ማለት ነው እና ሁላ እኔ በቃ እናንተ ሳያችሁ እንባ ይመጣ ምናምን አይነት ወሬን አወሩን። ከዛ በቃ እንዲህ እንዲህ ነበር እንዲህ እንዲህ እንዲህ ብቻ ብዙ ነገር ተፈጥሯል። እና እኔና ሀይሚ በጣም ብርቱ ሰዎች ነን። አሁን እኔ አንድ በጣም ብርቱ ነኝ ብዬ የማምነው በዚህ በዚህ ነገር ነው። ገብቶሻል? በሚባሉት ነገር ልሸበር አልችልም ሰው በሚያዩ እና በመሰለው ነው የሚመራው እና እና አንዳንዴ ደግሞ ይሆናል። ሰው ህይወት ውስጥ ዲቴል ገብቶ ማይሆን ነገር የሚያወራ ብዙ ሰው አለ በጣም እና የሶሻል ሚዲያ ሰውም ስትሆኝ ደግሞ እንደዚህ እነዚያ ነገሮች መቀበል አለብሽ፣ ምክንያቱም ላይክ እንደ አስተያየትም እንደ ጥሩነትም አድርገው ሊያስቡት ይችላል። አሁን እኛ በክፉ ሳይሆን በደጉ ስት ይላቸው የሆነ ወዶሽ ምናምን ሊሆን ይችላል እኮ ገብቶሻል። አንዳንዴ ይደርሰኛል እኮ ሜንሸን ያረጉኛል ይልኩልኛል ምናምን እናያለሁ፣ ግን አይ ቼክ አላረገውም አንቺ ላይ ሞር ኮንፊደንስ ነኛ ነኝ። እኔ የምታውቂኝ እነሱን ከሚያውቁኝ በላይ አንቺ ነሽ የምታውቂኝ። ለከነካው ገብቶሻል። ሶ እነዚያ ነገሮች አንቺንም ሊረብሹሽ አይገባ። አዎ ግን ታቃለ ልክ ኮነ ረብሸውኝ ሳይሆን፣ ግን በቃ አንዳንድ አንድ ነገሮች የሆነ አንተን የሚያሳጡኝ አይነት ነገር እንደዛ እንዲሰማኝ ያደረገኝ ለምን ከዚህ በፊት አሁን እኔ ማለት አንተ ካወራሁ አይቀር ባወራ ደስ ይለኛል። እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት፣ ከዛ እኛን ተለያይተን ምንድነው ጥቅሙ ብዬ ሳስብ፣ የምር ግን የዛን ጊዜ ይሄን ነገር ስሰማ በጣም ነው ልብ የተሰበረው እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው፣ ተከፍሎት ምናምን ሊሆን ይችላል። አይ ዶንት ኖው ግን ያ ሰው አልቻለም፣ በቃ ሁለታችንን ሲያየን አሳዘን ነው ምናምን። ከዛ እንዲንዲ ነው ግን በቃ አልቻልኩኝም ብሎ በስተመጨረሻ ተናገረ ማለት ነው። እና በቃ እኔ ባይገርማችሁ አሁን እንደዛ እያወራችሁ የነበራችሁ ሰዎች እኔ አበላሽ እድል አለ ይዛ ሳት አይደለም፣ አንድ ጥሩ እድል ነበረ። ያው ኤኒ ታይም የሚገኝ እድል ነው እኮ፣ ግን ከስንት አንድ የሚገኝ እድል ነው። እሱን እድል አበላሽ ቻለሁ በዚህ ይመጣ ገብቷችሁ። አንተ ተበላሽ ነበር እኔ አልፈልግማ። ምክንያቱም እኔ ላንቺ ያለኝ ቦታ በጣም ሀይኗ? ዘቶሻ እና አንዳንድ ሰው እንዲህ ወሬ የምታወሩ ሰዎች ደግሞ እኔ ለሀሚ ምን እንደማደርግላት ምላረግላት እንደምፈልግ ማንም ምንም የሚያቅነቅ ሰው የለም። ይለም ሁላችሁም የየራሳችሁ ነው። እኔ አልፈርድባችሁም በምታዩት ልክ ነው። ግን ሞር ደግሞ የሆነ እኛ መሀል ላይ ባትከፋፍሉን ጥሩ ነው። አይደለም እኔን የምትወዱኝ ሀሚን መውደድ ሞደድ አለባችሁ ምክንያቱም እኔ ስለምወዳት አለባ ግዴታ አይደለም ግን በቃ ሞር በቃ አይ ሰውኮ ሊደብራ ነገር ባን ደስ ይለኛል። ሰውኮ የፈለገው መውደድ ምናምን ይችላል ግን እኔና ብሩኬ አንድ ነን እና አይታል መጀመሪያ ከመጀመሪያው ስንመጣ የነበረው አይነት ያ ማበረታታት፣ ያ ፍቅር እንዲኖር እፈልጋለሁ። ለዛ ነው የጠየቅኩ ያ አንዳንዴም በገጠመን ፈተናዎች ባሉት ነገራቶች ምናምን ይመስለኛል እንደዚህ አይነት ነገር የተፈጠሩት። አሁን ይሄ ሊረብሽሽ አይገባም የኔ ቆንጆ። አንተ ካልተሰማህ ሌላው ኖርማል ነው። አረ እኔ ለምን ይሰማኛል? ያለ ነገር ነው። በቃ አንድ የሶሻል ሚዲያ ሰው አይደለ። ይሄ በጣም ትንሹ ነገር ነው። ያላወቁ ሰዎች ስላሉ እንድታብራራላቸው ነው። ወሬ እንኳን አያስፈልግም ነበር በዝም የሚታለፍ ነገር ነበር ገብቶሽ አለ። አንዳንዴ ምን አለ መሰለሽ እንደዚህ ነገራቶችን እንዲቴ ከምታሳይ አለፈሽ ያንቺን ተግባር ስራ ቢያዩ ጥሩ ነው። እሺ፣ የትኛውም ሰው ያኔ ከአድናቆት ከሚጠላሽም ሰው እንኳን ቢኖር ወደ አንቺን በቃ ሪስፔክት ወደ ማድረግ ይገባል። ገብቶሽ አለ። ሶ በጣም አይ እኔ ዛሬ ይሄን ማንሳት ፈልጌ አይደለም ያነሳውት። በጣም ብዙ የሚወዱን ቤተሰቦች አሉ፣ በጣም ከልክ በላይ እና ኑሩልን። እናንተ በጣም ነው የምንወዳችሁ እኛም እና ይህንን እንደ እንትን ማውራት ስለማልፈልግ፣ አይ ነው እኔም ማውራት ፈልጌ አይደለም። የአንተ ስኬት የእኔ ስኬት እንደሆነ ከኔ በላይ አንተ እንድታብራራላቸው ስለእኔ። እና አንቺ ከተዋወቅ ነው አይበቃም ነው ግን ደግሞ እኔ እሺ እኮ አሁን አንቺ ፈራሽ አይደል? እኔ የምታጪ መስሎች በእንደዚህ በእንደዚህ ነገር ሶ ያ ስሜት መፈጠር አንቺ ጋር ማለት እንዲሰማ ስለማይፈልግ ወይ ቢታርጌትም ሊሆን ይችላል። እኔ መቼ ሲያወሪ ሰማኝ አይደለም ነው አይ አንተ ለእኔ ክብር ስላለ እኔም በጣም ስለምትወደኝ ምናምን ይሄ አይነት ደግሞ አይምሮህ እንዲረብሸው ስለማልፈልግ ነው። ምክንያቱም አንቺ ይልክ ነሽ። በቃ ቤተሰቦችን እንዲን ግልጽ ለካ ማድረግ አንጻር ነው ነገሮችን ግልጽ ሆኖ አንቺ ይልክ ነሽ። አሁን ተቀጥሮ ነበር ያልኩት ምንም ነገር ማውራት ማልፈልገው ነገር ነበር ባይዘው ነው ተመረኝ ነው። ግን በጣም ብዙ ቤተሰብ ባይገርምሽ ይላክልኛል ዋትሳፕ ላይ እንዲህ እንዲህ እንዲህ እንዲህ እንዲህ የአገር ነገር ግን ይህንን ነገር ደግሞ አውጥቼ ማውራት ስለማልፈልግ ነው። በጣም ከመጠሪያቸው አንድ ሜይ ቢ አስር እንዲሆኑ ነው ገብቶሻል። ከነዛ ቤተሰቦች በላይ በላይ በላይ ኦልሞስት ወደ 300 ምናምን ቶታል ተከታይ አለ ነው ኦልሞስት እስከ አራት መቶ አይደለ እንደዛ። በጣም የሚወዱን ፋሚሊዎች አሉ እዛ ድረስ የሚወዱ ገብቶሻል። ቤተሰብ እንዲጨነቅ ስለማልፈልግ ነው ዝም ያልኩት። ይህንን ከመጣሸው አይቀር በቃ እንድታዩ ብዬ ነው። እሺ፣ እኔ ቆንጆ እና ወደ ሁለተኛው ጥያቄ ብሄድ ይሻላል። እሺ እንግዲህ ሁለተኛው ጥያቄ ደግሞ ምን መሰለህ፣ ትናንትና በሚፍታ ቤት እኔም አንተም ተገኝተን ነበር ነው። እዛ ቤት ላይ ስካውንት አግብ ያለው እዛ ይበላው ምን እንደሆነ አላውቅም። እዛ ቤት ላይ አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበርና ያ አዲስ ነገር ማለት ነው። ማታ እንቅልፍ አላስተኛኝም ነው። ለበቃ አሁን ንገራቸው። ለምን እንዴ አይ፣ በቃ በቃ እንተኛ አንቺ እኔ አልነግርሽም፣ ማርያምን ኧረ፣ ትነግረኛለህ። ላይ ነገር አሁን ሰዎች በጣም የራሳቸውን መላምት ግምት፣ ምናምን አስተያየት ምን ይመስላችኋል? ኮሜንት ላይ ነው ነገር ብዙ ፈተና ይበዛበታል ምን እንደሚገጥመኝ ጸጥ በስ እሺ፣ በይ የልጅ ነገር አትይኝ። ነው ማይ ብዙ ፈተና ስላለ የሆነ ሳትናገሩት እንኳን ብዙ ፈተና አለ። ሁሉም ነገር ገብቶሽ የሆነ ነገር ማሳካት ስትፈልጊ ዝም እንኳን ብል አለው ፈተና። እሱ ልክ ነህ። እሱ ጸጥ ብዬ ፈተናውንም ካለፍኩ አለፍኩ፣ እግዚአብሔር ይመስገን ከእግዚአብሔር ጋር አይደል እና ተደርጎ ብታይ ይሻላል። ገብቶሻል። አትግበጂ ወይ ነው እና ይደብረኛል። የምር እሺ፣ ቤተሰቦች እኔ መላምታችሁን አስቀምጡና፣ ይሄ ነገር አሁን እንዲህ እንዲህ ነው ብዬ ባይሳካ የሆነ ሰው እንዲህ ነው ጉዳት፣ ምናምን ስሜቶች እንዲገባ ምናምን አልፈልግም። በቃ አትይኝ እንደዚህ። እሺ፣ የምሬን ነው እሺ፣ እሺ በይን በቃ። እናንተም እንደዚህ ተስፋ አደርጋለሁ። አሁን የከባድ ነገር እኮ አይደለም። ሁለቴ ብለኸኛል እንደዚህ። ምን ከዚህም በፊት የሆነ ሰርፕራይዝ አለሽ፣ 200 ሺህ ስገቢ አልከኝ ወይ? ኧረ አስገባት። እሱማ ፈታ ነው። እንዲያውም አሁን መኪና አለኝ አይደል? በሰፊ ነው ፈታ ማድረግ። እሺ ግን ሰርፕራይዝ ማለት ሰርፕራይዝ ነው ማለት ወይስ ምንድን ነው? እሺ የሆነ ትንሽዬ ፍንጭ ነገር ስጠኝ። እሺ ምን አይነት ፍንጭ ልስጥሽ መሰለሽ፣ በቃ እስቲ በጸሎታችሁ እናንተም አግዙኝ። ሁላችሁም በየሃይማኖታችሁ በጸሎታችሁ አግዙኝ። እኔ ማሳካዋለሁ እየተስፋ አደርጋለሁ። ግን ቶሎ የሚሆን ነገር ላይሆን ይችላል ካለው ክባድ አንፃር፣ እናንተ ብቻ በትዕግስት ጠብቁኝ አንቺም ጭምር እሺ። እንግዲህ ሆዴም ቢቆርጠኝ ራሴ ቢያመኝም፣ ለኔ የሚያስፈልገኝ ወሳኝ ወሳኝ ነገሩን ለአይሚም እፈልጋለሁ። የምሬ ነው። ነግራቸው አይሚም እንድታገኝ የምፈልገው ነገር ስለሆነ ነው። እሺ ምን ይሆን? ፈቃ የቤት ስራ? እውነት በቃ የቤት ስራ፣ ትምህርት ቤት አልደከመሽም? እሺ ይህንን ማትነግረኝ ከሆነ እንግዲህ፣ ውድ ቤተሰቦች እንዳላችሁ ነው። ኮሜንት ላይ ምናምን ግምታችሁን ጻፉ። የነቃብኝ ሰው ካለ ግን እርግጠኛ እና መኪና ታስነዳኝ ጌታዬ ከዛ በፊት እኔ አሁን ጥያቄዎችን ጨርሻለሁ። ለቤተሰቦች ማለት የፈለኩትን ማብራራት የፈለኩትንም ነገር አብራርቻለሁ። ግልጽ ያልሆነላቸው ሰዎች ግልጽ ሆኖላቸዋል ብዬ አስባለሁ። መንዳት ትችያለሽ፣ ግን ለማንኛውም እንድጨነቂ አልፈልግም። ከዚህ በኋላሽ፣ አይ እዚሁ በቃ ልናገር እውነት፣ እንድጨነቂ ምናምን አልፈልግም። እየተፈጠሩ ያሉት ነገሮች፣ ኮሜንቶች፣ ሜንሽን ምናምን ቦታ አስቻያቸው። እሺ እና በተቻላቸው አቅም ደግሞ እንደዚያ አይነት ነገር አያስፈልግም አይደለ ምንም ማያስፈልግ ነገር ነው አሁን የሚባሉት ነገሮች ሁሉ በጣም ተራ ነገሮች ገብቶሻል እና እንደዚህ ነው እንዲወጡ እንዲወርዱ ምናምን እኔ ሀይም የሆነ ነገር ብታገኝ እንዲ ምን የራሴው ነገር እኮ ነው አደለ እግዚአብሔር እስካገናኘኝ ድረስ የኔው ነገር የሆነ ነገር ብታገኝ እና እንደዚያ አይነት ነገር አይባልም ሁላችንም ማለት የለብንም እና ቀማምዬ ማትጨነቂ እኔም አልጨነቅም ያው መኪና ገዛው አይሚ ነች በቃ የሀይሚ ነው። የሀይሚም ስኬት እኮ እኔ እኔ ብቻ የመጣሁት አይደለም። አይሚ ከጎኔ ባትሆን እዚህ እንደዚህ አይነት ነገር ላላገኝ ይችላል። ገብቶሻል እሷም በራሷ ብዙ ማድረግ ትፈልጋቸው ነገሮች አሉ አይደለም ብዙ ማናወራው ምናምንና ያ ነገር ተሳክቶ ቢታይ እንዴ እንዲ እንዲ እንዲ አይባልም። ይባላል አይባልም። ስለዚህ ቤተሰቦቻችን እንዳልኳችሁ ነው። በጣም ብዙ ሺህ ቤተሰብ ነው ያለንኛ።

ገብቶሻል። እሱን እሱን ቦታ ትኩረት ባታረጊ ደስ ይለኛል ያለ ነገር ነው። በቃ እኛ እኛ መሀል ያለ ነገር ነው የእኔ ቆንጆ ገብቶኛል። አሁን እንግሊዝኛ አልወራ ነው አሪው ቤተሰቦች እንግዲህ አላቅም ፈጣሪ ሁነኝ። ይህን መኪና ለመጀመሪያ ጊዜ ችግር የለም እና እስፒድ ላይ ልሁን። እንደ ገና ካሁኑ ብቻ ቤተሰቦች ፈጣሪ ጠብቀኝ። እንግዲህ በእኔ ሰበብ እና ይመቻቹ። እኔ ደስተኛ ነኝ በህይወት እቺን የመሰለች ቅመም ስላለ የስኬቴ አንዷ ቁልፍ ናት፣ እና እቺን ቁልፍ ለማንም መስጠት አልፈልግም። ብዙቻችሁ እንደምትወዱንም ስለማውቁ እኔም የእኔን ስኬት የስኬቴን ቁልፍ ለማንም መስጠት አልፈልግም፣ አንናገርም። እሺ፣ አታስቡ። ከብዙ ፈተናዎች ከብዙ ጭንቀቶች ያለ ፍንሶች ነንና እንዳልኳችሁ ነው። በውስጥ ብዙ ነገር ይፈጠራ ምን ፈታው ነገር አለ። በጣም እንጨነቅ አንፈልግም እና እንደዚህ እንደዚህ እንደዚህ ብንል ብዙ ነገር አለ እና።

ዋና ውረስንቱን ስንቱን አለፍ ይብላኝ እ ለንቺ ተማርኮ በደንብ አስለምድሻለሁ። ለማንኛውም ለዛሬ ዋና ዋናውን ነገር ወቂ። ስታርት ለስታርትም ስታረጊ ፍሬን ትይዣለሽ። ከዛ ፍሬን ከያሽ በኋላ ይህንን ጠቅ አድርገሽ ለመሄድ ዲ ላይ ታደርጊያለሽ። እሺ ስትቆሚ ቤልት ምናምን እንዳረሽ አሪፍ ነበረ። በደንብ አስነዳሻለሁ። ያለው ቦታውን ጠባብ ስለሆነ ኳስ የሚጫወቱም ልጆች ስለነበሩ አይመችም እና ባዶ አስፋልት እዛ የሚለማመዱበት ቦታ ወስድሽና ስለምንሻለ ቆንጆ ነ ገና ብዙ ብዙ ትነጃለሽ እንዴ! እሺ አታስቢውም፣ ቦታ እሺ እንሂድ፣ እሺ እንሂድ፣ ደስ ያለሽ ቦታ እንሂድ። ለማንኛውም ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። እኛም በጣም የምትወዱን ቤተሰቦች፣ እኛም በጣም እንወዳቸዋለን ከሚገባው በላይ። በጣም እንደምትወዱንም እናውቃለን። አብዛኞቹ አብዛኞቹ እንደምትወዱን እናውቃለን። ኑሩልን። ዛሬ ያወራነው ነገር ሁላችሁንም የሚናገር አይደለም።